ሰላም የሀረር ግሎባል ኔትወርክ ተከታታዮቻችን፣ የዕለቱ መረጃዎች ይዘናላችሁ ቀርበናል። በቅድሚያም እንኳን ለሆሳዕና በዓል በሰላም አድርሳችሁ እንላለን። ከቀናቶች በፊት ኢትዮጵያንን ጭና ከጅቡቲ ወደ ስትጓዝ የተሰወረችው ጀልባ በኤርትራ መገኘቷ ተሰማ። የሆሳዕና በዓል በድምቀት ተከብሯል። አሜሪካና ኢራን የመጀመሪያው ዙር ገንቢ የኒውክለር ውይይት በስኬት አጠናቀቁ። በደቡብ አፍሪካ አንድ ኢትዮጵያዊ ታግቻለሁ ብሎ ከቤተሰቦቹ ገንዘብ በመቀበሉ ታሰረ። በድሬዳዋ አስተዳደር የ23 ዓመቷ ነፍሰ ጡር ግለሰብ በአነር ተነክሳ ሕይወቷ ማለፉ ተገለጸ። በሙዚቃ ድግስ ወቅት በተፈጠረ የጣሪያ መደር መደርመስ የ221 ሰዎች ሕይወት አለፈ። ጋዛ የምድር ላይ ሲኦል ናት ተብሏል። የሆሳዕና በዓል በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ተከታዮች ዘንድ በድምቀት ተከብሮሏል። በበዓሉ የእምነቱ ተከታዮች በተገኙበት ቅዳሴ መገራግብር በመከታተልና በሌሎች ሃይማኖታዊ ስነስርዓቶች ነው የተከበረው። ሆሳና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ከስምንቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራ ሲሆን ከትንሣኤ ቀድሞ የሚገኝ የህማማት መግቢያ ዋዜማ ነው። በተመሳሳይ የሆሳና በዓል በኢትዮጵያ ካቶሊክ ቤተክርስቲያንም በድምቀት ተከብሯል። የ23 ዓመቷ ነፍሰ ጡር ግለሰብ በአነር ተነክሳ ህይወቷን ማለፉን ፖሊስ ገለጸ። በድሬዳዋ አስተዳደር የቢዮ አዋሌ ቀበሌ ገበሬ ማህበር አካባቢ ኗሪ ከመሰል ክስተቶች ነክቶ ራሱን ሊጠብቅ እንደሚገባ ፖሊስ መልእክቱን አስተላልፏል። በድሬዳዋ አስተዳደር የዮቢ አዋሌ ቀበሌ ገበሬ ማህበር በላ ተብሎ በሚጠራው አካባቢ ሚያዝያ 3 ቀን 2027 ከጠዋቱ አራት ሰዓት አካባቢ ድርጊቱ መከሰቱን የቢዮ አዋሌ ፖሊስ አዛዥ ምክትል ኮሚሽነር ሳቢት ማህመድ ገልጿል። ወጣቱ ስኒያ ሙስጠፋ አብዲ የ23 ዓመት ወጣት ስትሆን የሰባት ወር ነፍሰ ጡር ናት። በዕለቱም ከጠዋቱ አራት ሰዓት ገደማ በመኖሪያ አካባቢው ላይ በመንቀሳቀስ ሳለች ነው በአነር ተነክሳ ህይወቷ ሊያልፍ መቻሉን የጣቢያው አዛዥ የተናገሩት በቀጣይም የአካባቢው ማህበረሰብ ከመሰል ጥቃቶች ራሱን ነክቶ ሊጠብቅ እንደሚገባ መልእክታቸውን አስተላልፈዋል። አሜሪካና ኢራን የመጀመሪያው ዙር ገንቢ የኒውክሌር ውይይት በስኬት አጠናቀቁ። የአሜሪካው ተወካይ ስቲቭ ዋትኮፍ እና የኢራን የውጭ ጉዳይ ሚኒስቴር አባሳራጊ ድርድሩን መርተዋል። የኦማን የመጀመሪያ ዙር ድርድር ከ2018 በኋላ ለመጀመሪያ ጊዜ በከፍተኛ የአሜሪካና ኢራን ባለስልጣናት መካከል ሲደረግ መሆኑም ተነግሯል። ሁለቱ ሀገራት ውይይቱን ገንቢ ያሉት ሲሆን ሁለተኛው ዙር በሚቀጥለው ሳምንት እንደሚያደርጉ አረጋግጠዋል። ውይይቱ ሰላም ለማምጣት እንደ ወሳኝ መደላደል ይቆጠራልም ተብሏል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመጀመሪያው ዙር የስልጣን ዘመናቸው 2018 ላይ ስምምነቱን ጥለው መውጣታቸው ይታወሳል። ሁለት ሰዓት ከ30 ደቂቃ የፈጀው ውይይት ክብርን የጠበቀ ነውም ብለውታል። ተወካዮቹ በኦማን የነበረው ውይይት መልካምና ለቀጣይ ስምምነቶች መሰረት የጣለ መሆኑን ዊትኮፍ አረጋግጠዋል። ውጤታማ ድርድር በኦማን ከነጎዳ ምን አዲስ ነገር ይዞ ይመጣል የሚለው አሳሳቢ ቢሆንም፣ ለጊዜው ግን ቴህራንና ዋሽንግተን በጎ ውይይት አካሂዷል ተብለዋል። በዶሚኒክ ሪፐብሊክ ዋና ከተማ በሚገኘው ታዋቂ የምሽት ክለብ ቤት ውስጥ በተካሄደ ኮንሰርት ላይ የቤቱ ጣሪያ ወድቆ የ221 ሰዎች ህይወትን ቀጥፏል። በዶሚኒክ ታዋቂ ሙዚቃ ስልት የሆነው የሜሬንጎ አቀንቃኝ የሆነው ሮቢ ቤሬስ የሙዚቃ ስራውን በሚያቀርብበት በሳንቶ ዶሚንጎ በሚገኘው ጄት ሴት ክለብ በደረሰ የጣሪያ መደርመስ አደጋ ነው የብዙዎች ህይወት ያለፈው። በዚህ የሙዚቃ ኮንሰርት ላይ ፖለቲከኞች፣ አትሌቶችና ሌሎች ታዋቂ ግለሰቦች፣ የሌሎች ሀገራት ዜጎች ጭምር ተገኝተው የነበረ ሲሆን አርቲስቱን ጨምሮ 221 ሰዎች ህይወታቸው አልፏል። አብዛኛዎቹ ተጎጂዎች ጣሪያው ሲወድቅ በጭንቅላታቸው በደረታቸው ላይ ከፍተኛ ጉዳት ደርሶባቸው የተባለ ሲሆን የሞቱ ሰዎችም አብዛኛው በጭንቅላታቸው ላይ የተመቱ ናቸው ተብሏል። ፕሬዝዳንት አቢናደር በአደጋው ህይወታቸው ላጡ ቤተሰቦች የሀዘን መግለጫ ያወጡ ሲሆን በሀገሪቱም የስድስት ቀን የብሔራዊ ሀዘን ቀን ታውጇል። በደቡብ አፍሪካ አንድ ኢትዮጵያዊ ታግቻለው ብሎ ከቤተሰቦቹ ገንዘብ በመቀበሉ ታሰረ። ድርጊቱ የተፈጸመው ከጆሃንስበርግ 557 ኪሎ ሜትር ርቀት ላይ በምትገኘው ጠረፋማዋ ኩዷ ዱርጋ ከተማ ውስጥ መሆኑን በከተማው የሚታተመው አንድ ጋዜጣ ዘግቧል። በዚህ ሳምንት ውስጥ በከተማው አንድ ኢትዮጵያዊ መታገቱ መሰማቱ ተገልጾ ነበር። ያልታወቁ ሰዎች የዚ ኢትዮጵያዊ አባት ጋር በመደወል ልጃቸውን ማገታቸውንና መኪናውን ደግሞ ባህሩ ውስጥ መጨመራቸውን ይናገራሉ። ልጅየውን ከመግደላቸው በፊትም 3 ሚሊዮን ራንድ እንዲከፍል ማስጠንቀቂያ ይሰጣሉ። እንደ ዘገባው አባትየውም በጭንቀት ውስጥ ሆነው ለጀንዳት ገሉት ገንዘቡን ከፍላለሁ የሚል መልስ ከሰጡ በኋላ ማክሰኞ ማክሰኞለት ጉዳዩ ለፖሊስ ያሳውቃሉ። ፖሊስም መረጃው ከደረሰው በኋላ ልዩ ምርመራ ያደረገ ሲሆን ታገትኩ ያለው ኢትዮጵያዊ ባንድ ሎጅ ውስጥ ሊያገኘው ችሏል። ምንም አይነት እገታ እንዳልተደረገበት የተናገረው ይህ ኢትዮጵያዊ ዋናው ሀሳቡ ከአባቱ ገንዘብ መቀበል መሆኑን ይገልጻል። ይሁንና ፖሊሲን ከደረገ በኋላ ሊለቁ አልፈለገም። የመንግስትን ሀብት በማባከንና ሀሳተኛ እገታ እንዳለ በማስመሰል ክስ መመስረቱን ዘገባው አመላክቷል። የዓለም አቀፍ ቀይ መስቀል ኮሚቴ ኃላፊ ጋዛ በምድር ላይ ሲኦል ሆናለች የእርስራኤል ወታደራዊ ጥቃት እንደቀጠለ ነው ሲሉ ለቢቢሲ ተናግረዋል። ኃላፊው የሰጡት አስተያየት የተባበሩት መንግስታት ድርጅት የሰብአዊ መብት ጽፈት ቤት እርስራኤል የምትከተለው ስልት ፊልስጤማያንን በጋዛ የመኖር ህልውና አደጋ ላይ እየጣለ መሆኑን አስጠንቅቀዋል። በመሆኑም እርስራኤል በጦርነት ውስጥ በዓለም አቀፍ ደረጃ የተስማማቸውን የሥነ ምግባር ህጎችን ተግባራዊ እንድታደርግ አሳስበዋል። ነገር ግን አሁን በጋዛ እየሆነ ያለው ነገር የዓለም አቀፍ ህግን እጅግ በጣም የከፋፈለ መሆኑን በይፋ ተናግረዋል። እንደ አውሮፓውያን አቆጣጠር መጋቢት 18 ጦርነቱ ካገረሸ በኋላ እስራኤል ቦምብ ጥቃት መፈጸሟን ተከትሎ ከ1500 በላይ ፊልስጢማውያን መሞታቸውን በጋዛ የሚገኘው የሐማስ አስተዳደር የጤና ጥበቃ ሚኒስቴር አስታውቋል። የእስራኤል መከላከያ ሰራዊት 400,000 የሚጠጉ ሰዎች እንዲፈናቀሉ ያስገድዳቸውን የመልቀቂያ ትእዛዝ አውጥተዋል ተብሏል። እስራኤል ከማርች 2 ጀምሮ በምግብ የህክምና አቅርቦቶችና ሌሎች ዕቃዎች ወደ ፊልስጤም እንዳያልፍ ሙሉ ለሙሉ እገዳ ጥላለች። እስራኤል ሁሉ ጊዜ በጋዛ ዓለም አቀፍ ሕግ እንደምትከትልና የሐማስ ተዋጊዎች በሲቪል ሕዝብ መካከል ተደብቀው መኖራቸውን በመኖራቸው የዋስትና ጉዳት አንዳንድ ጊዜ ጊዜ ሊከሰት እንደሚችል ተከራከራለች። ከቀናት በፊት በርካታ ቁጥር ያላቸው ኢትዮጵያውያንን ጭና ከጅቡቲ ወደ የመን ስትጓዝ የተሰወረችው ጀልባ በኤርትራ መታገቷ ተገሰማ። ከአራት ቀናት በፊት በርካታ ቁጥር ያላቸው ኢትዮጵያውያንን ጭና ከጅቡቲ ወደ የመን ስትጓዝ የነበረችው ጀልባ መሰወሯን በትላንትናው ዕለት መዘገባችን ይታወሳል። ይሁን እንጂ በርካታ ኢትዮጵያውያን ስደተኞችን ጭና ከጅቡቲ ወደ የመን ስትጓዝ የነበረችው እና በቀይ ባህር ላይ የተሰወረችው ጀልባ በኤርትራ በኩል ተገኝታለች ተብሏል። በኤርትራ በኩል ተገኝታለች በሚለው መረጃ ዙሪያ በጀልባዋ ከተጫኑ ስደተኞች መካከል ከወደ ኤርትራ ሆነው ስልክ እንደደወሉ መረጃዎች ወጥተዋል። እስካሁን ስትከታተሉት የነበሩ መረጃዎች እነዚህን ይመስላሉ። መልካም ጊዜ